ሰላም ሰላም፣ እንዴት ናችሁ? ዩቲ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛለኝ። እንደምናላችሁ ይህ የሁለገብ ቱቶር የዩቲውብ ቻናል ነው። በዚህ ዩቲውብ ቻናል የሚለቀቁ ትምህርቶች እንደተለመዱ የአማርኛ ትምህርቶች ናቸው፣ በአብዛኛው አሁን ላይ ቀጣይና እንግዲህ በባለፈው በፊት በፊት እንግሊዘኛ ኮንስታንትሊ ስለቅ ነበረ። አሁን ላይ ደግሞ አማርኛው ላይ በጣም ፎከስ አድርጌ ምክንያቱም አሁን ድብልቅልቅ ካለ አንድ ቀን አማርኛ አንድ ቀን እንግሊዝኛ ከሆነ ትውን ባበዳላችሁ። ስለዚህ አማርኛዎቹ ቋሚነቱን እንዲጨርሱ ስለፈለግኩ ነው። ኦልሞስት አማርኛው እየተገባደደ ነው። ስለዚህ እንግሊዝኛዎቹ ምንድን ነው አፕካሚንግ ሱን የሚባል አለ። ወደፊት ጠብቃላችሁ ብዬ አስባለሁ። እንግዲህ በቅርቡ አዘጋጅላችኋለሁ። ሰው አማርኛዎቹ በደንብ ከስር መሰረቱ በደንብ በደንብ ስላለ ከፊደል ጀምሮ እስከ ቃላት ምስረታ ድረስ በደንብ ስላለ ይሄን አጣፍጣችሁ እንድትይዙት የሁል ጊዜም ማሳሰቢያ ነው ማለት ነው። እንግዲህ እንደተጠበቀው ያው የዛሬውን ቪዲዮ ምላችሁ መጥቻለሁ። ስለዚህ ከጅማሬው እስከ ፍጻሜው በደንብ በስርዓት እንድትከታተሉኝ በአንክሮ ለማሳሰብ እወዳለሁ። ቀጥታ የዕለቱን ትምህርት እንጀምር። የዛሬው ትምህርታችን የሚሆነው በገዝርያዎች የመጀመሪያ ክፍል ነው የሚሆነው ክፍል አንድ፣ የገዝርያ ክፍል አንድ። የመጀመሪያው ቃል ገጠመ ይላል፣ ገጠመ። የሁለተኛው ደግሞ ገመ ገመተ ይላል። ገመተ ከዛ ገጠ ገጠ አጻጻፍ የተመለከቱ ገጠር ገደል ገደል ገደል ገደል ከዛ ገረ ገረፈ፣ ገረፈ በዚህ መንገድ እንጽፋለን። ሌላኛው ገበ፣ ገበሬ፣ ገበሬ ገበረ። አም ሶሪ ገበረ ነው፣ ገበረ፣ ገበረ። በነገራችን ላይ ሁሉም በገ ነው የሚጀምሩት። የዛሬ ክላሶቻችን በአንዷ ፊደል ብቻ በገ ዝርያ፣ በአንዷ ብቻ ነው ወደ ሰላሳ የሚደርሱ ቃላቶችን ይዤላቸው፣ የሚጠዋት ገረመ ገነነ ገነት፣ ቀጠኛው ገነት ነው። ገነነ የሚል ጽፍ ያለው ሰው ሳለው። ገመጠ ገመጠ ገመጠ። እሺ ገ ገፈፈ፣ ገፈፈ ቀልቡን ገፈፈ ሊሆን ይችላል። ልብሱን ገፈፈ፣ ቆዳ ገፈፈ፣ ብዙ አለ። ከዛ ገዳ ገዳም ይላል ገዳም፣ ገዳም። ከዛ ገደ ገደበ፣ ገደበ። ገሰሰ፣ ገሰሰ። እሺ፣ ገላ ጭ ገላጭ ገላጭ ከዛ ገራጅ ገራጅ። ይሄ ገራጅ ና ያ ገራጅ ነው የሚባለው። ገራጅ ወይ ገራጅ የሚሉታል። ግን ገራጅ ገራጅ። እሺ፣ ገዘ ገዘ ተ ቃሉን አንበቤ ብቻ አይደለም፣ ጽሑፉን በደንብ አስተውሉት። እንዴት እንደሚጽፈው ተመልከቱ። ገበጣን እንዴት እንደሚጽፋ ተመልከቱ። ገበጣ በልጅነታችሁ ተጫውት ታውቃላችሁ? ገበጣ እኔ በጣም ጫወት ነበረ። እሺ ገበ ገበረ ገበረ ገጣ ሚ ሚን ተመልከቱ ሚ ገጣሚ እሺ አሁንም ገ ና ና ገናና ገናና እሽ ገነዘ ገነዘ የሞተ ሰው መገነስ ገነዘ ይባላል። እሽ ገ ዳ ይ ገዳይ በፍቅር ገዳይ ናት ይባላል። ደ ገዳይ ነው። ገጨ ገጨኝ፣ ገጨኝ የሆነ ሰው ዝም ብሎ ነገር ሲፈልጋችሁ፣ ገጨ አድጓችሁ አልፎ አያውቅም። ገጨኝ፣ መኪና ገጨኝ፣ አለም ብዬ ነው ይሄ መጥፎ እንትን ስለሆነ። ገረጣ፣ ፊቱ ገረጣ እንላለን። ገረጣ። ከዛ ገራ፣ ገራር ግ ግራር ነው መሆን ያለበት። እንደዚህ ከሆነ ወይ ገራገር። ገ ነው፣ ገ አድርጓችን። ገለጠ ገጠመ፣ ገለጠ ገጠመ። ገ ለ ባ ገለባ፣ ገለባ ታውቃላችሁ? ገለባ ያው ገ በ ያ ተመልክቱ። እንግዲህ እንጃ ብቻ ፊደላ አቀራጽ እዚህ ጋ አቁማችሁ ያንዳንዱ እንዴት እንደሚጽፋት ብታዩው ማለት ነው። እውነቴን ነው የምላችሁ የመጽሐፍ ችግራችሁ 100% ይቀረፋል። ገደብ ገደብ ይሄን ይመስላል። እንግዲህ ለዛሬ የነበረን ክላስ ማለት ነው። እነዚህም በደንብ ሁልጊዜ ነው የምላችሁ፣ በቃ በደንብ ደጋግማችሁ እዩት። ለማንም አይደለም። እውነት እኔ በዚህ ቻናል ተከፍሎኝ ያን ያክል የገቢ ምንጭ ማለት ተጠቃሚ ላልሆንበት እችላለሁ፣ በክፍያው ማለት ነው። ግን የእናንተ እውቀት ይበልጣል። እውነት ነው የምላችሁ በደንብ ብታዩት። የእኔ ቪዩ ጨመረልኝ አልጨመረልኝ፣ እሱ አይ ዶን ኬር ስለ እሱ አላስብም። ግን እናንተ እዚህ ጋ የሆነ ቫሊዩ እንዲኖራችሁ እፈልጋለሁ። ዋጋ ይኑራችሁ በምታዩት ነገር። በቃ ተጠቀሙበት በደንብ ከዚህ በላይ ምንም ሊሆንላችሁ አይችልም። ስለዚህ በደንብ ተጠቀሙበት። አሁንም እች እንድድገምላችሁ ገዘተ ገዘተ ትላላችሁ ገ በጣ ገበጣ ገበጣ ገ በረ ግብር ገበረ ፋዘር ግብር ይገብራል ከዛ ገጣሚ ገጣሚ እዚያ ስታውን ታውቁታላችሁ ገናና ገናና ገ ነ ዘ ገነዘ ገ ዳ ይ ገዳይ ገጨኝ ገጨኝ ገረጣ ገረጣ ገራ ግራር ይሄችን ችን ግ አድርጓት፣ እሺ፣ ች ግ እንደዚህ ግ ትሆንች ግራር፣ እሺ፣ ከዛ ገለጠ ገለጠ ገ ጠመ ገጠመ ገለባ ገለባ ገበያ ገበያ ገደብ ገደብ። እነዚህን በደንብ አጣፍታችሁ ትይዛላችሁ። እንግዲህ ለዛሬ የነበረን ክላስ ይህን ይመስላል። ቀጣይ በሌላ ቪዲዮዎች እስከምንገናኝ ወደኋላ ያሉትንና እነዚህን እያያችሁ እንድትቆዩ አሳስባለሁ። ስለነበረን ቆይታ ከልብ እያመሰገንኩ የዛሬን ክላስ በዚህ አገባደን። ቀጣይ በሌላ ክፍል ሁለት እስከምንገናኝ መልካም ቆይታ፣ መልካም ትምህርት ይሆንላችሁ።